ጤና ስጥልኝ ተመልካቾች። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ የሚደርሰው የእለቱ ዜናችን ተጀምረዋል። በሚኖረንም ቆይታ የቀለሞቻችን ዘገባችንን ጨምሮ ሌሎች ጉዳዮችን እንዳስሳለን። ሰብለጽጌ ነኝ። ኢትዮጵያ ለቱሪዝምና ለዱር እንስሳት ጥበቃ ያላትን ምቹ ምኅዳር ጥቅም ላይ ለመዋል እየሰራች መሆኑን የቱሪዝም ሚኒስቴር ገለጸ። የዓለም የዱር እንስሳት ፕሮግራም አመታዊ ጉባኤ በአዲስ አበባ መካሄድ ጀምሯል። ኢብራሂም መሀመድ ተከታትሎታል። ከአስር አመታት በፊት የዓለም የዱር ህይወት መርሃ ግብር የዱር እንስሳት ላይ የተጋረጡ አሳሳቢ ችግሮችን በጋራ መፍታትን አላማ አድርጎን የተመሰረተው ኢትዮጵያን ጨምሮ ከ38 በላይ ሀገራት አባላት ሲሆኑ በየአመቱም ጉባኤውን ያካሄዳል። የዘንድሮ አመታዊ ጉባኤ በኢትዮጵያ እየተካሄደ ሲሆን ከአፍሪካ፣ ከኤዥያ፣ ከካሪቢያንና ኦሽኒያ ሀገራት የመጡ ፖሊሲ አውጪዎችና የዘርፉ ባለሙያዎች እየተሳተፉ ነው። የቱሪዝም ሚኒስትር ዴታ ስለ ሽግርማ ኢትዮጵያ መልክአምድራዊ ሀብቷ ለቱሪዝምና ለዱር እንስሳ ጥበቃ ምቹ ነው፣ ይህንንም ጸጓን ጥቅም ላይ ለማዋል የተለያዩ ተግባራትንም እያከናወነች ነው ብለዋል። የተፈጥሮ ሀብት እንግዲህ ኢትዮጵያ ውስጥ ከ10 ፐርሰንት የሀገሪቱ ምድር በደን የተሸፈነ ነው። እነኚህ በብሔራዊ ፓርኮች፣ በክልል ፓርኮች፣ በባዮስፌር ሪዘርቮች፣ በኮሚኒቲ ኮንሰርቬሽን ኤሪያዎች እና በተለያዩ የአካባቢ ጥበቃ ስራዎች ይህን አችብ አድርገናል። ሶ ይሄን እናጋራለን። በተመሳሳይ ደግሞ አዳዲስ በርካታ ውጤት ሊያመጣ የሚችል ኢኒሽቲቭ እንደ ግሪን ሌጋሲ ያሉትንም የምናጋራበት እድል ይፈጥራል። ቅድም እንዳልኩት ከሌሎች ሀገራት ደግሞ የምንማረው በርካታ ነገር አለ ማለት ነው። ጉባኤው በዱር እንስሳት ጥበቃ ላይ የተሻለ ተሞክሮ ያላቸው ሀገራት ልምዳቸውን የሚያካፍሉበትና ትብብራቸውን የበለጠ የሚያጠናክሩበት እንደሚሆንም ሚኒስትር ዴኤታው ገልጸዋል። በዚህ ፕሮግራም ላይ የሚጠበቀው አንዱ መሰረታዊ ውጤት እነኚህ 38 ሀገራት በራሳቸው ሀገርና በተለያዩ ዓለም ሀገራት ያገኙትን እውቀት ሰርተው ያመጡትን ውጤት አንዱ ሀገር ለሌሎቹ 37 ሀገራት ልምድ ይሆን ዘንድ መረጃዎቹ የመረጃ መለዋወጥ የእውቀት እንዲሁም የዳታ ሽግግር ይካሄዳል ተብሎ ነው የሚጠበቀው። በዚህም ኢትዮጵያ የራሷ ውጤት ያመጣችባቸው የተለያዩ የተፈጥሮ ሀብት የዱር ሕይወት የመጠበቅ ልምዶች ይጋራሉ። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን ዋና ዳይሬክተር ተወካይ ዶክተር ፋኑኤል ከበደ ጉባኤው በዘርፉ የሚስተዋሉ ችግሮችን፣ ተሞክሮዎችን በመለዋወጥ በቅንጅት ለመፍታት የሚያስችል ነው ብለዋል። እያንዳንዱ ሀገር ፐኪሊያር የሆነ የራሱ የሆነ ችግርና የራሱ የሆነ መፍትሄ አለው። ስለዚህ እነዚህን ችግሮች ለመፍታት በሚደረገው ትብብር እያንዳንዱ ሀገር ከሌላው የሚማረው ነገር አለ ራሱም ደግሞ ለሌላው የሚያካፍለው ነገር አለ ማለት ነው። ስለዚህ በዚህ ረገድ አይ ቲንክ አንዋል ኮንፈረንሱ በኢትዮጵያ ውስጥ እንዲካሄድ ተደርጓል። ይህም ሲደረግ እንግዲህ ከሌሎች ሀገሮች የምንማራቸው ብዙ ኤክስፒሪንሶች፣ ቤስት ፕራክቲሶች አሉ እኛ ደግሞ ለእነሱ ምናካፍለዋለ ማለት ነው። የዓለም አቀፉ የዱር እንስሳት ፕሮግራም ከፍተኛ ባለሙያ ሀና ፌርባክ ፕሮግራሙ የዱር እንስሳት በሰው ሰራሽና በተፈጥሮ አደጋዎች እንዳይጠፉና እንዳይሰደዱ የሚደረገው ጥበቃና እንክብካቤ የበለ መጠን ሊጠናከር እንደሚገባም አንስተዋል። ጉባኤውን ዘርፉ በተደቀነበት አሳሳቢና አንገብጋቢ ችግሮች ውስጥ ሆነን ነው እያካሄድን ያለ ነው። አሁን ላይ ሰባ በመቶ የዱር ሕይወት አደጋ ላይ ነው። ለችግሮች የማይበገር መፍትሄ መውሰድ ጉባኤው ትኩረት የሚያደርግበት አጀንዳው ነው። ፈጠራንና ለዘርፉ የሚደረገውን የፋይናንስ ድጋፍ ማጠናከር ላይ ትኩረት ሊሰጥ ይገባል። የዓለም አቀፉ የእንስሳት ፕሮግራም አመታዊ ጉባኤ ከዛሬ ጀምሮ ለአምስት ተከታታይ ቀናት የሚካሄድ ነው። በተለያዩ የመስኖ አማራጮች ከ ስድስት ሚሊዮን ኩንታል በላይ ምርት ለማምረት አቅዶ እየሰራ መሆኑን የሰሜን ሸዋ ዞን ግብርና መምሪያ ገለጸ። ለመስኖ ስራ የሚሆን በቂ የግብዓት አቅርቦት መሰራጨቱም ተገልጿል። አበበች ዋለሽት በአማራ ክልል በምርት ዘመኑ ከመስኖ ሰብል አትክልትና ፍራፍሬ ከ52 ሚሊዮን ኩንታል በላይ ምርት ለማግኘት ታቀዶ እየተሰራ መሆኑን የክልሉ ግብርና ቢሮ አስታውቋል። በሰሜን ሸዋ ዞን 6 ሚሊዮን ኩንታል በመስኖ ሰብልና አትክልትና ፍራፍሬን ለማልማትም መታቀዱን ነው የመምሪያው መረጃ የሚያሳየው። በዞኑ ግብርና መምሪያ የአትክልትና ፍራፍሬ የመስኖ አጠቃቀም ቡድን መሪ አስካለ ይፍሩ ከ41 ሺህ ሄክታር በላይ መሬት በመስኖ እንደሚለማ ጠቁመው አሁን ላይ የቅድመ ዝግጅት ስራ ተጠናቆ ወደ ተግባር ስራ ስራ ተገብቷል ነው ያሉት። መስኖ ገብ መሬቶች ይታወቃሉ። በዘመናዊ ካናል ያላቸው አካባቢዎች አሉ። በባህላዊ እንደዚ ትንንሽ ምንጮች ያሉባቸው አካባቢዎች አሉ። በተለያዩ በመንግስትም በፕሮጀክቶችም የተገነቡ በተለይ ሸዋሮቢት፣ ቀወት፣ የፍራት አንጾኪያ ከፍተኛ የመስኖ መሬት ያለበት አካባቢ ነው። ከአንድ ጊዜም እስከ ሶስት ጊዜ የሚያለማማ አካባቢ ነው። ሰኔ ላይ አንስቶ ሐምሌ ላይ ችግኝ አዘጋጅቶች ሽንኩርት ቤ መዝራት የሚዘሩ አካባቢዎች አሉ። ስንዴ ደግሞ ቀድሞ የሚዘሩ አካባቢዎች አሉ። አሁን ቆለማው አካባቢ ላይ የመኸር ሰብሉ በተለይ ጤፍ እየደረሰም ስለሆነ እየታጨደ ወዲያውኑ መስኖ ገብ መሬቶች እየታረሱ ያሉበት ሁኔታ እንዳለ ነው። እኛ መረጃ ከታች የምንቀበለው ማለት ነው። በዞኑ በመስኖ ልማት በአመት ሶስት ጊዜ በማልማት ምርታማ ከሆኑ ወረዳዎች መካከል ቀወትና ኤፍራታ ና ግድም ከቀዳሚዎቹ መካከል ከፊት ይገኛሉ። በዘንድሮ የመስኖ ልማት የተሻለ ምርት ለማግኘት እየሰሩ እንደሚገኙ የግብርና ጽህፈት ቤቱ ኃላፊዎች ተናግረዋል። የምንሰራባቸው አሁን ሽንኩርት ላይ፣ ጥቅል ጎመን ላይ፣ ቀይ ስር ላይ፣ ቲማቲም ና የተለያዩ በተለይ ቃሪያና የተለያዩ ዝርያዎች በተለይ በቃሪያ ዙሪያ ሁለት ፕሮጀክቱ ጄዲሲ የሚባል ፕሮጀክት ና የኤፍኤስአርፒ የተለያዩ ዘሮችን እያቀረቡልን ጥሩ ስራዎችን እየተሰራ ያለበት ሁኔታ ና ያለ ያለ ነው። ተፈጥሮ ሀብት ወንዝ አለን፣ ሲቀጥል የከርሰ ምድር ውሀ እንጠቀማለን፣ ሲቀጥል ምንጮች እንጠቀማለን። በተለይ አምና ከዚህ በፊት አምስት ሄክታር ያለማ የነበረውን ወደ አርባ ሁለት ሄክታር ያደረስንበት ሁኔታ ነው ያለው በመስኖ ካናሉን ዘመናዊ በማድረግ የተጠገነበት ና በዘንድሮ አመት ከአስራ ሶስት በላይ የከርሰ ምድር ውሃ ለአርሶ አደሮች የተቆፈረበትና የከርሰ ምድር ውሃውን እየተጠቀሙ ያሉበት ሁኔታ ነው ያለው። በ2017 በጀት አመት ላይ የቅድመ ዝግጅት ስራዎችን ብቻም ሳይሆን ለመስኖ ልማት አቅም ጨማሪ የሚሆኑ የውሃ አማራጮች ስናደራጅ ስንሰራ ነበር። ፕሮጀክቶችን መደበኛ እየተጠቀምን 16 የጅጉድጓዶችን ሙስት አልምተን አዘጋጅተናል። እነዚህ ተጠቃሚ ይሆናሉ። ሌሎች ደግሞ ካናሎች ከወንዝና እንዱሁ አነስተኛ የሆኑ ምንጭ በማጎልበት አዲስ መስኖ እንዲጨምሩልን ከማረግ አኳያ እነዚህ ስራዎች እየሰራ ያለ ያለው ከዛ ውጪ አሁን በ2018 ደግሞ 24 የሚሆኑ የሞተር ፓምፕ ዞኑ ባበረከተልን መሰረት ለነሱ አዲስ መስኖ ላይ ትኩረት አድርገን እየሰራን ነው ያለው። እነዚህ ነው አማራጮችና የማልማዚዶችን እየተጠቀመን በተለይ ደግሞ የጠብታ መስኖን በጥንካሬ ጀምረነዋል። ወይዘሮ አስካለ በቴክኖሎጂ የተደገፈ በበቂ ግብዓትና ምርጥ ዘር አቅርቦት የምርት እድገትን ለመጨመር እየተሰራ መሆኑን ጠቁመዋል። በሁሉም ዙሮች ወደ ስድስት ሚሊዮን ኩንታል አትክልትና ፍራፍሬ ምርት እናመርታለን ብለን በአንደኛ ዙር ወደ አራት ሚሊዮን ኩንታል በሁለተኛ ዙር እንደዚሁ ሶስት ጊዜ መሬቱ ያው ቢሆንም ግን በተደጋጋሚ የሚለሙ አካባቢዎች ስላሉ ወደ ስድስት ሚሊዮን ኩንታል በዚህ አመት በ2018 በጀት አመት በመስኖ እናመርታለን ብለን ነው ያቀድነው። የግብአት አቅርቦት በተለይም አሁን በእኛ በመስኖ በእያንዳንዱ ወረዳ ላይ ከመኸርም የተረፈም አለ፣ አሁንም እየገባ ያለበት ሁኔታ አለ። የግብአት ይቸግረናል ብለን አናስብም። ከዝናብ በተጨማሪ የከርሰ ምድር ውሃንና የውሃ አካላትን በመጠቀም በተለያዩ ወራት በሁሉም አካባቢዎች ለማልማት ታቅዶ እየተሰራ መሆኑን ነው ቡድን መሪዋ የተናገሩት። እየተባባሰ የመጣውን የትራፊክ አደጋ ለመቀነስ በሚደረገው ጥረት ውስጥ ሁሉም ኃላፊነቱን እንዲወጣ የሰሜን ሸዋ ዞን ትራንስፖርት ተጠሪ ጽህፈት ቤት ጥሪ አቀረበ። በዞኑ በሶስት ወራት ብቻ 84 ሰዎች በትራፊክ አደጋ ጉዳት ደርሶባቸዋል ተብሏል። ስነ ጊዮርጊስ ከበደ ተጨማሪ አለው። የትራፊክ አደጋ በርካቶችን እንደወጡ አስቀርቷል። አቅመ ደካሞችን ያለ ጧሪ ህጻናትን ያላሳዳጊ አስቀርቷል። የበርካቶችን ህይወትም አመሰቃቅሏል። የአካል ጉዳት ሰለባ የሆኑም ብዙዎች ናቸው። የንብረት ውድመቱም ቀላል የሚባል አይደለም። ዛሬም ይሄው አስከፊ የትራፊክ አደጋ ተባብሶ ቀጥሏል። በሰሜን ሸዋ ዞን ባለፉት ሶስት ወራት ብቻ 24 ሰዎች በትራፊክ አደጋ ውድ ሕይወታቸውን ተነጥቀዋል። በሶስት ወራት የደረሰው አደጋ ከ2017 ዓ ም ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ጭማሪ የታየበት ነው ያሉት በሰሜን ሸዋ ዞን ፖሊስ መምሪያ የመንገ ትራፊክ ደህንነት ቁጥጥር ዋና ክፍል የመንገድ ትራፊክ ግንዛቤ ማስጨበቅ ክፍል ኃላፊ ኮማንደር ግሩም ዳኛቸው ናቸው ባለፈው ሶስት ወር ውስጥ ከሀምሌ አንድ እስከ መስከረም ሰላሳ ባለው ጊዜ ውስጥ ወደ ሰላሳ ሶስት የትራፊክ አደጋ ደርሷል በሰው ላይና በንብረት የደረሰው ጉዳት ስናየው ሞት ወደ ሀያ አራት ሰው ሞቶብናል ሰላሳ አራት ከባድ አካል ጉዳት ደርሶባቸዋል በአጠቃላይ በዚህ ሶስት ወር ውስጥ ሰማኒያ አራት ሰው በትራፊክ አደጋ ተጎርቷል የንብረት ግምት ስናየው 14 ሚሊዮን 300 ሺህ ብር ንብረት ወድመዋል። በዚህ ሪፖርት መሰረት ስናየው አብዛኛውን ከ84 ፐርሰንት በላይ የአሽከርካሪ ችግር መሆኑን መረዳት ተችሏል። የሰሜን ሸዋ ዞን ትራንስፖርት ተጠሪ ጽህፈት ቤት ኃላፊ ደጀኔ በቀል በበኩላቸው የትራንስፖርት አደጋን ለመከላከል በርካታ ስራዎች እየተሰሩ ቢሆንም አደጋው አሁንም ተባብሶ ቀጥሏል ብለዋል። ቁጥጥርና ክትትሉ ላይ ወረዳ ከወረዳ ከተማ ከከተማ ተቀናይተንም በመስራት ሂደት ጥረት እያደረግን ነው ያለ ነው ማለት ነው። ይህን ስንሰራ ሁሉ አቀፍ ክትትልና ቁጥጥር ነው የሚደረገው። አሁን ትርፍና ታሪፍን ምንም ብቻ ሳይሆን መኪኖች ቴክኒካሊ ማሟላት የሚገባቸውን ነገር አሟልተዋል ወይ፣ አሽከርካሪዎች ህጋዊ መንጃ ፍቃድ ይዘዋል ወይ፣ ሁሉ አቀፍ የሆነ ክትትልና ቁጥጥር እያደረግን ያለ ነው። ዋና የእኛ ህግን ማስከበር ግንዛቤን ፈጠር፣ ክትትልና ቁጥጥር ማድረግን የመጨረሻው ግቡ ምንድነው? የትራፊክ አደጋ መቀነስ። ይህን ከማድረግ አንጻር እነዚህን ስራዎች እንስራ እንጂ የትራፊክ አደጋ አሁንም በሚፈለገው ልክ ቀንሰናል የሚል ግምገማ የለን። የትራንስፖርት ተጠሪ ጽፈት ቤቱ የመንገድ ትራፊክ ደህንነት ቡድን መሪ የሽጥላ ተስፋዬ ለትራንስፖርት አደጋ መከሰት ከ84 በመቶ በላይ ምክንያቱ የአሽከርካሪዎች ችግር በመሆኑ በተደጋጋሚ የግንዛቤ ፈጠራ ስራዎች እየተሰሩ መሆኑን ገልጸው ደንብ ተላልፈው የተገኙ አሽከርካሪዎች ላይ አስተማሪ ቅጣቶችን እየቀጡ ስለመሆኑም ተናግረዋል። ቁጥጥር እያደረግን ነው። በቁጥጥራችን አሁን ከ93 ሺህ በላይ ቁጥጥር አድርገን ወደ መቶ ሁለት ሺ ተሽከርካሪዎች እቅድ ይዘን ወደ መቶ ሁለት ሺ ተሽከርካሪዎች ቁጥጥር አድርገን ከዚሁ ውስጥ ከተቆጣጠርናቸው ውስጥ ጥፋተኛ ሆነው የተገኙ አምስት ሺ አምስት መቶ አርባ አራት አሽከርካሪዎችን ወደ ስድስት ነጥብ ስድስት ሚሊየን በሶስት ወሩ በአንድ ሩብ ዓመት ቅጣት መቅጣት ሞክረና እርምጃ እንዲወሰድባቸውም ተደርጓልና ይሄ በየጊዜው በሚያደርጉት በምናደርገው ክትትል እነሱም ጋር ከጥፋት መታረም ላይ አሁንም ለውጡ ላይ ችግሮች አሉ። ስለዚህ አሁንም እዚህ ላይ ልዩ ትኩረት ሰጥተን መስራት አለብን የሚል ግምገማ ነው ያለን። የተሰሩ ባሉ ስራዎች ልክ የሚፈለገውን ያህል ውጤት ማስመዝገብ ያልተቻለው የህብረተሰቡ ተሳትፎ አነስተኛ በመሆኑ ነው ያሉት አቶ ደጀን የበቀለ የትራፊክ አደጋ ለመከላከል ህብረተሰቡ አጋር ሊሆን ይገባል ብለዋል። ከመናኸሪያ ትርፍም ታሪፍም ሳይጨመር አስወጥተው መንገድ ላይ እኛ በማንደርስበት አካባቢ ተጨማሪ ሂሳብ ክፈሉ የማለት፣ ተጨማሪ ሰው የመያዝ፣ ያንን ደግሞ ማህበረሰቡን ለመብቶ ያለመታገል ጥቆማ ያለመስጠት ችግሮች አሉ። የትኛውም ስራ የህብረተሰብ ተሳትፎ ከሌልንበት ውጤታማ መሆን አይቻልም። የፈለገው ጠንካራ መንገድ ደህንነት ባለሙያ ቢኖር፣ ጠንካራ የትራፊክ ፖሊስ ቢኖረን፣ ማህበረሰብ ካላገዘን ውጤታማ መሆን አንችልም። ኢቨን አይደለም ትርፍና ታሪፉን ችግር ለመፍታት ይቅርና እኛ ባለሙያዎችና ትራፊክ ፖሊሶች ላይ የዲሲፕሊን ችግሮች እንኳን ቢኖሩ እነዛንም በማረም ሂደት ውስጥ የህብረተሰቡ ጥቆማ ለኛ በጣም አስተዋጽኦ አለው ማለት። ስለዚህ በዚሁ አጋጣሚ የማህበረሰቡም ተሳትፎ በተለይ ለመብቶ መታገል መቻል አለበት። በዞኑ እየተከሰተ ያለውን የትራፊክ አደጋ ለመቀነስ የሚያስችሉ ዘመናዊና አዳዲስ አሰራሮችን ከአጋርና ባለድርሻ አካላት ጋር በመቀናጀት ለመተግበር ስራዎች እየተሰሩ ስለመሆኑም ተመላክቷል። ተመልካቾቻችን ዜናዎቻችን ቀጥለዋል። የቀለሞቻችንን ዘገባዎች ደግሞ እናስከትላለን። የጤና አገልግሎትን ለማዘመን የሚያስችሉ ስራዎችን እየሰሩ መሆናቸውን ለአሚኮ ሀሳባቸውን የሰጡ የክልል ጤና ቢሮ ኃላፊዎች ገለጹ። በዘርፉ ያሉ ችግሮችን ለመፍታት የሚያስችሉ ስራዎች እየተሰሩ ስለመሆናቸው የገለጸው ደግሞ ጤና ሚኒስቴር ነው። ሰለሞን አሰፌ የጤናውን ዘርፍ ለማዘመን የክልሎችን ፋይናንስ ማሳደግ፣ የመጀመሪያ ጤና እንክብካቤን ማሻሻል እንዲሁም በቴክኖሎጂ የተደገፈ የጤና አገልግሎትን ተደራሽነት ማሳደግ ላይ ትኩረት አድርጎ እየሰራ መሆኑን የጤና ሚኒስቴር መረጃ ያመለክታል። የጤና ስርዓቱን ለማዘመንና የዜጎችን ተጠቃሚነት ለማረጋገጥ በርካታ ስራዎችን እየሰሩ መሆናቸውን የአማራ የትግራይና የአፋር ክልል የጤና ቢሮ ኃላፊዎች ገልጸዋል። ከግብአት አቅርቦቱም ከእናቶች እና ህጻናት ጤና ለማሻሻል ምንሰራ የምንሰራቸው ስራዎች ተላላፊ በሽታን ከመቀነስ አኳያ ሰፊ ስራዎችን የጀመርንበት ሁኔታ ነው ያለው። እንግዲህ በችግርም ውስጥ ሆኖ ሙያተኞቻችን፣ አመራሮቻችን የተሻለ በመስራት የአንደኛ ሩብ ዓመት አፈጻጸም ሙያተኞችም ጋር በመሆን የተሻለ ስራዎችን የሰራንበት ነው። የተሻለ ጥሩ ሄደናል የምለው የክትባት ለህፃናት የሚሰጥ የክትባት ስራ ላይ ነው። ክትባት ያለፈባቸው ህፃናቶችንና ያልጀመሩትንም ፈልጎ በማግኘት ለመስራት በዘመቻ መልክ ልናገኛቸው ያልቻልናቸውን ህጻናቶችም ያገኘን ክትባት መስጠት ተችሏል። የወደሙ ጤና ተቋማትን ወደ ቦታ የመመለስ እነሱን የማደስ የሰው ሀብቱንም በዛ ልክ ደግሞ በማደራጀት ሰፋፊ ስራዎች እየተሰሩ ነው የነበሩት። ባለፉት ጊዜያት ተላላፊ በሽታዎችን በመከላከልና የእናቶችንና የህፃናትን ጤና በማሻሻል የጤና መሰረተ ልማቶችንም እንዲሟሉ በማድረግ የሞት ምጣኔ ለመቀነስ ተሰርቷል ያሉት የክልል ጤና ቢሮ ኃላፊዎች በቀጣይም በዘርፉ ያሉ ችግሮችን ለመፍታት እንሰራለን ብለዋል። መቆጣጠር ያልቻለው አንዱ የኮሌራ በሽታ ነበረ። እንዲሁም ደግሞ የሚዝል የኩፍኝ በሽታዎችም የተከሰቱበት የወባ ወረርሽኝም ባለፈው አመት የተከሰተበት ሁኔታ ነበረ። እነዚህን እንግዲህ አንዱ የተጠቀምነው እነዚህ በሽታ ስርጭቶች በአሁኑ ሰዓት በሩብ አመቱ እጅግ በጣም የቀነሰበት ሁኔታ ነው ያለው። የእናቶች ሞት 189 የሚሆኑ እናቶች በ2017 ዓ ም ህይወታቸውን አጥተዋል። ከእነሱ ውስጥ ቤት የሚወልዱ ወደ 50 በመቶ የሚሆኑት ናቸው። ሌሎቹ መንገድ ላይ የጤና አገልግሎት መስጫ ተቋም ደርሰውም ህይወታቸው ያለፏል። ሆስፒታሎቻችን ሁሉም በራቸውን ከፍተው እያገለገሉ ነው። የጤና ሄልት ሴንተሮቻችንም እንደዚሁ። አሁን ኳሊቲውና ወደ ነበረበት መመለስ ከዛም ደግሞ ሌሎች ክልሎች ወደ ደረሱበት ደረጃም መሄድ ነው። ጠንካራ ሰርቬለንስ እና ቀዲዮሲ ኤመርጀንሲ ኦፕሬሽን ሴንተሩን ወደ ስራ በማስገባት ጥሩ ስራ እየተሰራ ነው ያለው። በክልሎች የጤና አገልግሎትን ተደራሽ ለማድረግ የፋይናንስ ስርአቱን ማዘመንና የዲጂታል አገልግሎትን ተደራሽ ማድረግ ላይ እየተሰራ መሆኑን የገለጹት ደግሞ የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ድጉማ ናቸው። በተለይ ደግሞ ትልቅ ትኩረት የምናደርገው የእናቶችና የህፃናትን ጤና መጠበቅ፣ ሞትን ከመቀነስ ጋር ተያይዞ ሰክተራችን ሰፋፊ ስራዎችን የያዘበት አመት ነው። ይሄ በቀጥታ መንግስት ላሰባቸው ትላልቅ ስራዎች ኮንትሪቢዩት የሚያደርግ ነው። በተለይ ደግሞ ወጣቱ የማህበረሰባችን ክፍል አምራች ክፍል ነው። ወጣቱ ነው ብዙ ልማት ላይ ብዙ ፕሮጀክቶች ላይ የሚሳተፈው። ወጣቱ ጤናማ እንዲሆን በዚህ ዓመት ትላልቅ የተያዙ ወጣቶችን መሰረት ያደረጉ የጤና ስራዎችም እንዲሁ የነደፋቸው የነደፍናቸው አሉ። ይበልጥ ተጎጂ የሆኑ ማህበረሰብ ክፍሎችም አሉ። ለምሳሌ ህጻናት፣ እናቶች፣ ራቅ ያለ ቦታ ላይ የሚኖሩ ተፈናቃይ ዜጎች። ለነዛ ማህበረሰብ ከፍተኛ ትኩረት ተሰጥቷል። እንዶችን የምንላቸው ማህበረሰብ አይደሉም ማለት ነው። በጤናው ዘርፍ የኢኖቬሽን አቅምን በማሳደግ ፍትሐዊ የሕክምና አገልግሎትን ተደራሽ በማድረግ ህብረተሰቡ የአገልግሎት እርካታ የሚያገኝበትን ጠንካራ ስራ በጋራ መገንባት እንደሚያስፈልግም ሚኒስተር ዴታው አሳስበዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ወደ እናንተ ስናደርስ የቆየ ነው። የዕለቱ ዜናችን እዚህ ላይ አብቅተዋል። ስለ አብሮነታችሁ እናመሰግናለን። ጤና ይስጥልኝ።